ሰባት ሰዎች ህይወታቸው አልፏል። አሁ እንደዚህ አይነት አደጋ ከዚህ በፊት ተከስቶ ያያውቅም። ለእኛ ዱብዳ ነው የሆነብን። ጎመን በስጋ ተቀቅሎ እሱን በበሉበት ነው ሁሉም ያው ታመሙ። የተባለው እናት አድራ እናቷ ጋ ሄዳ፣ እሷ በማግስቱ እናቷ ቤት ጠይቃ ስትመለስ ህፃን ልጅ የያዘችው ህፃን ልጅ ነበር። እሱንም አጉርሳ እኔ አልበላሁም የሚል ነገር ነው እናት ስንት ልጆቿን ቀብራ ነው ራሷን የሳተችው። የውሻ በሽታ የተለያየ ነገር የሚል ስጋት ነበረው፣ ውዥንብሮች ነበረው አካባቢው ላይ ከጎረቤት ተነስቶ። እያስታመመች ሰው ልጆቹ እየሞቱባት ሲሄዱ ህመሙ ወደ እሷም ተዛምቶ እሷም በበሽታው ታማ አሁን ውስጥ ያለ አልጋ ላይ ትገኛለች። ሰላም ሰላም! ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ትርፍርፍ ይበለልኝ። እኔ ጋ ሁሉ ሰላም እግዚአብሔር ይመስገን። በጣም ያሳዝናል። እንግዲህ መግቢያ ላይ እንደሰማችሁት ሙሉ መረጃ አሰማችኋለሁ ማለት ነው። ተከታተሉት። በጣም የሚያሳዝን ነገር አዲስ ነገር መጥቷል ማለት ነው። ፖሊስ እንግዲህ አዲስ መረጃ አምጥቷል። ምንድን ነው አዲሱ መረጃ? ሰባት ሰዎች ከአንድ ቤት የሞቱት ማለት ነው። እንግዲህ ጎመን በስጋ እናት ቀቅላ ሰርታ ወደ እናቷ ቤት ትሄዳለች፣ የአንድ አመት ከስድስት ወር ህፃን ልጇን ይዛ ማለት ነው። ልጁንም አጉርሰዋለች፣ እሷ ግን አልበላችም። ከዛም እሷ እዛ ባለችበት ሰዓት ላይ እነዚህ ልጅ ሰዎች ባል እስከ ስድስት ልጆቹ እራት አቅርበው ይበላሉ። በልተው ሲያበቁ ሁሉም ፌንት ነቅለው ታመው ሆስፒታል ቢሄዱም ሊተርፉ አልቻሉም። ግማሾቹ እዛው ቤት ውስጥ ሆስፒታል ሳይደርሱ ህይወታቸው አልፏል። የግማሾቹ ደግሞ ሆስፒታል ደርሶ ህይወታቸው አልፏል ማለት ነው። በአጠቃላይ ሰባት ሰዎች። ይህ ነገር እንዴት ነው የሆነው የሚለው እንግዲህ መረጃው ምንድን ነው ወንድም፣ እዛው ግቢ ውስጥ የሚኖሩ አስር ሰዎች ተይዘዋሉ ማለት ነው። አስሩ ሰዎች ማናቸው? የሟች የወንድሙ ሚስቶች እና ወንድሞቹ ቤተሰቦቹ፣ አስር በአጠቃላይ እዛው አንድ ግቢ የሚኖሩ ጎረቤቶች አሉ ማለት ነው። እና ከዚህ በፊትም ደግሞ አንዱ ወንድሙ ጥል ነበረ ከዚህ ጋር ከወንድማማቾቹ ጋር ና እሱም ደግሞ እስር ቤት ነው ያለ። ሚስቱ ግን እዛው ግቢ ውስጥ ትኖራለች ማለት ነው። እና ይሄም ነገር እንዳለበት አውጫጭኝ እየተደረገ እንደሆነ ነው መረጃው ማለት ነው። በጣም ያሳዝናል። ይሄ የዘር ማጥፋት ነው። እንግዲህ ወንድማማቾች ተጣልተው አንድ ወንድም እስር ቤት ነው ያለ እየተባለ ያለው እንግዲህ የዚህ የታሳሪው የወንድምየው ሚስት ይሄን ነገር እንዳደረገች ነው ምግቡን እንደመረዘችው ነው እንግዲህ እየተነገረ ያለው ማለት ነው። እስኪ መረጃውንም ደግሞ ከሳቸው እንስማ ማለት ነው። እስኪ ያዳምጡት ያማል በጣም ወንድ ተጨካክነናል። በኢየሱስ ስም እናትም ሆስፒታል ራሱ ማንስታ ነው ያለችው። የረዳት ኢንስፔክተር አብድር የሚያር ባላለው ስራ ጉራጌ ዞን መስቃን ወረዳ ፖሊስ አዛዥ ዛሬ እንግዲህ እጅግ በጣም አስደንጋጭና አሳዛኝ የሆነ አደጋ በእናንተ አካባቢ መከሰቱ ተሰምቷል፣ እና ምንድን ነው የተፈጠረው? መስቀና አዝናለች የአንድ ቤተሰብ አባላት ሕይወታቸው ማለፉ ተሰምቷል፣ እና ምንድን ነው የተፈጠረው የተፈጠረው ቃል ወረዳ መሰረተው ወገራ የሚባል ቀበሌ ላይ ገሽቆቶ የሚባል ልዩ ስሙ ገሽቆቶ የሚባል አካባቢ ነው ትንሽ ወጣ ያለ ነው ከሞሆራ ክሊል ከጉራጌ ዞን ጋር የሚያዋስን ከሞሆራ ክሊል እና ከወለኔ ኮችሪካኑ ጋር የሚያዋስን ቀጠና ላይ ነው። ያው ሐሙስ በሰባት ሶስተኛ ወሩ ሁለት ሺ ማታ ላይ ምግብ በልተው በማግስቱ ከማምገጠማቸው ሰባት ቤተሰቦች አባት ጨምሮ እናት፣ አሁን በህይወት አለች እሷም ያው ቤተሰብ ስታስታምም አሁን ላይ ጉዳት ላይ ናት እየታከመች ትገኛለች አዲስ አበባ ሆስፒታል ላይ ያለችው ልጆቹ ያው መጀመሪያ ላይ ሁለት ልጆች ነው ሁኔታቸው ያለፈው ህክምና ላይ ያሉ ወደ ቡታጅራ አጠቃላይ ሆስፒታል መጥተው ህክምና ሊደረግላቸው ሲል የሞቱ አሉ እዛ ገብተው ደግሞ ህክምና እየተደረገላቸው ቀን በቀን እየሞቱ ያው ሰባት ቤተሰብ እስከ ከትላንት ወዲያ ካለው ቀን ድረስ ቤተሰብ ሞቷል። የምርመራ ቡድን ተዋቅሮ ከዞን ፖሊስ መምሪያ፣ ከዞን አቃቤ ህግ፣ ከወረዳ አቃቤ ህግ፣ ከወረዳ ፖሊስ አጠቃላይ ተውጣጣ ቡድን ቡድን ተዋቅሮ የምርመራ ቡድን ምንድን ነው መመረዙ መመረዝ አለው የለውም ምንድን ነው ሞታቸው ምክንያት የሚለው ነገር እስከ ቦታው ተንቀሳቅሶ ምርመራ እያጣራ ይገኛል። አሁን ላይ ይፋ የምናደርገው ስለሞታቸው ምክንያት ይፋ የምናደርገው ነገር ባይኖርም ምርመራ ላይ ነው። ቀጣይ ውጤት ሲገኝ ምርመራው የምርመራው ወይም የሞታቸው ምክንያት ይፋ የምናደርገው ሆኖ የጤና ቡድንም ከክልል ጀምሮ የተዋቀረ ወረዳ ጤና ቡድን ከክልል ጤና ቡድን ትላንት በአስራ አንድ ሁለት ሶስት ሁለት ሺህ አስራ አንድም አብረው ከፖሊስ ጋር የገቡ የኢትዮጵያ ጤና ኢንስቲትዩት ጤና ቡድኖች ገብተው አንዳንድ ናሙናዎች ለመውሰድ ሞክረዋል። እስካሁን ውጤቱ ይፋ ለማድረግ ያው የምርመራ ውጤቱ ለአስራ አምስት ተቀጥሏል። ጤና ቡድን የወሰደ ውጤት የተጠቀሙበት ሳህን ርፍራፊ ምግቦች ላይ ጎመን በስጋ ተቀቅሎ እሱን በበሉበት ነው ሁሉም ያው ታመሙ የተባለው መመረዝ ይሁን በሌላ ወቅታዊ በሽታ ይሁን፣ ወቅታዊ በሽታ እንዳልሆነ ያው ሙያዊ ትንታኔ በምርመራ ደማቸው ተወስዶ አሁን ያለው በሽታ የውሻ በሽታ የተለያየ ነገር የሚል ስጋት ነበረ። ውዥምብሮች ነበሩ አካባቢው ላይ ከጎረቤት ተነስቶ እነዛ ነገሮች የውሻ በሽታ እንዳልሆነ፣ አሁንም ወረርሽኙ አዲሱ በሽታ እንዳልሆነ ደማቸው ወስደው የተወሰነ መረጃ ፍንጭ ሰጥተውናል። ሌላው በለሞታቸው ለሞት ያደረሳቸው ለሞት የዳር ምን እንደሆነ መመረጥ ነው የሚለው ነገር ገና ውጤቱ ለአስራ አምስት ስለተቀጠረ ውጤቱ ይፋ ሲሆንልን ያው ይፋ የምናደርገው ይሆናል። አሁን ላይ ያለው በዚህ ልክ ነው። ምርመራ ቡድኑ እየሄደበት ያለ ሂደት ነው ያለው። እንግዲህ እንደሰማችሁት ማለት ነው። ምርመራ እየተደረገ ነው ያለው። አዲሱ በሽታ ምንም አይደለም እና እስ ያው መጨረሻውን አላስገባላችሁ ማስገባላችኋለሁ። አዳመጡት። እንግዲህ እንደተናገረው ከሆነ ማለት ነው። አሁን አውጫጭኝ የሀገር ሽማግሌዎች ከተለያየ ቦታ አንድ ላይ ሆነው አውጫጭኝ እየተደረገ ነው ያለው እና የውሻ በሽታ ነው የተባለው፣ እሱም ውሸት ነው። ምንም የተባለው ነገር ሁሉ ውሸት ሆኖ ግቢ ውስጥ እንግዲህ ጥላ አለ። በንብረትም በምንም እኛ ኢትዮጵያውያን እንደዚህ ነው። ወንድማማቾች ሚስቶች ይጣላሉ፣ ወንድማማቾችም ይጣላሉ። በዚህ መካከል ነው እንግዲህ እሷ እግር በግር ተከታትላ እናቷ ቤት ሰርታ ጎመን በስጋውን ቁጭ አርጋ ለሕፃኗ ጉርሳ ራሷ ሳበላ ራታቸውን ሰርታ እናቷ ቤት ሄደች። ከዛ ነው እንግዲህ ስትመለስ እሷ እንደዚህ ሁሉም ራሳቸውን የሳቱባት ማለት ነው። እሷ መጀመሪያ ግን ሶስት ልጆቿን ቀብራለች። ከሶስት ልጆቿን ከቀበረች በኋላ በቃ ራሷን ስታ ሆስፒታል ገባች እና በሽታው ወደ እሷ ምን እንደሄደ እየተነገረ ነው ማለት ነው። በተንፋሽም በምንም የሚተላለፍ በምን በሽታ ይተላለፍ አልታወቅም ማለት ነው እና ያሳዝናል። ህፃኑን ሳይቀር ነው እንግዲህ ህይወት ያለፈው ማለት ነው እና ሰዎች ግን ለምንድን ነው እንደዚህ ክፉ የምንሆነው ማለት በዚህ በቃ ለዚህ ለማትረባ አለም እንግዲህ በሀብት በንብረት በምናምን ነው። ወንድማማቾች ናቸው አንድ ግቢ ነው የሚኖሩት። እንግዲህ በእንደዚህ በጥቃቅን ነገር ነው የሰው ህይወት እየጠፋ ያለው። የእሷን ውጤት የምንገልጽ ይሆናል። በእለቱ እናት አልበላችም ማለት ነው። አንድ ላይ ገበታ ላይ ምግቡን ሰርተው እናቷ ጥየቃ ቤተሰብ ጋር ሄዳለች ነው አሁን ከሌላ ቦታ ያመጣች የእናት እህት የሰጠችን መረጃ በዛ ልክ ነው። ጎረቤትም በዚህ ተጠርጥረው ቅርብ ያሉ ጎረቤቶችን ተጠርጥረው ያሰርናቸው ናቸው። ቤተሰቦችም፣ ጎረቤቶች ወይም የሟች ወንድሞችም ባለቤቶቹ በአጠቃላይ ዙሪያ ያለ ቤተሰብ ጎረቤት ነው የታሰረው ለጊዜው ያው የዘር ማስፋት የሚመስል ነገር ስለተከሰተ ያው ለማጥራት ሰዎች የታሰሩ ሰዎች አሉ። እነሱም ያው በምርመራ ሂደት እየተጣራ የሚለይ የሚሆን ቢሆንም ግን እናት የዛን ቀን ቤት እንዳላደረች ነው መረጃ ያለን። በማግስቱ እናት መጣለች፣ ምግቡ አልቀመስኩም ነው የምትለው። ከዛ በኋላ እያስታመመች ሰው ልጆቹ እየሞቱባት ሲሄዱ ፔንት ወደ መብላት ስታስታምም በሽታ ይሁን በተለያየ ነገር እነሱ ስታስነሳ ስትል ህመሙ ወደ እሷም ተዛምቶ እሷም በበሽታው ታማ አሁን ውስጥ አልጋ ላይ ትገኛለች። የእሷን ቃል በተመለከተ ቃል መውሰድ አልቻልንም። ግን እህቷ እና አቅራቢያ ያሉ ሰዎች የሚናገሩት የዛን ቀን እንዳላደረችና አሁን ላይ ከእሷ መረጃ ለመውሰድ ያው ትንሽ አገግም ወይም ትንሽ ወደ ራሷ ትምለስ የሚለው ነገር ተይዞ ሐኪሞች ርብርብ እያደረጉላት ትገኛለች። የቀብራቸው ስነ ስርዓት ተፈጸመ እንዴ? አዎ በአንድ ቀን ስላልሞቱ በየቀኑ ይሞቱ ስለነበረ በየቀኑ ያው እንደሞቱ ያው በዚው ማህበረሰቡ ቤተክርስቲያን በቅርበት ስላለ የቀብር ስነ ስርዓታቸው እዛው ወዲያው ወዲያው እስከ ማምሻት ጭምር እስከ ማታ በማታውም ጊዜ ከአስራ ሁለት ሰዓት በኋላ ጭምር የቀብር ስነ ስርዓታቸው የፈጸሙበት ሁኔታ ነው ያለው። እናት ስንት ልጆቿን ቀብራ ነው ራሷን የሳተችው? እናት ረዚ ለመቅበር ወደ ቦታ አልተንቀሳቀሰችም። እያሳመሙ ልጅ እዛው እያሳከመች ነበር። የተረፉት ሁለት ልጆቿ ሶስተኛ ልጆች ልጅ ከሞተ በኋላ ነው እሷም ተስማሙ እንትን እያላት የሄደው በጣም ነው የሚያሳዝነው። የወጡ መረጃዎች ግን የሚያሳዩት እናት የልጆቿንም ይሁን የባለቤቷን ህልፈት አልሰማችም በሚኒሊክ ሆስፒታል በጥብቅ ሕክምና ክትትል ውስጥ ነች የሚሉ መረጃዎች ናቸው የወጡት። ሰምታለች አይደለም፣ ስህተት ነው። አሁን መጀመሪያ የወጣው መረጃ ስህተት ነው። እንደ ፖሊስ የወጣ መረጃ የለም፣ ይፋም አላደረግንም። በሚዲያ ደረጃ ግን የሚሄድበት መነገር ያው ጎን ለጎን ቢሆንም ከወቅቱ ይህን ነገር ከተሰማበት ጊዜ ጀምሮ ግን እየመሩት ያሉት በተለያየ ነገር ድጋፍም እያደረጉ እየመሩት ያሉት ዋና አስተዳዳሪ ናቸው። እንግዲህ የምርመራ ውጤቱ ተጠናክሮ ይፋ እንደሚደረግ ተስፋ እናደርጋለን። የአስክሬን ምርመራ ውጤትም እየተጠበቀ ነው የሚባል ነገር ያሳዝናል። እንግዲህ የምርመራ ውጤት ገና አልመጣም ማለት ነው። የአስክሬን ምርመራ ውጤትም ገና ነው። በጣም ያሳዝናል። የእውነት ሰው በሰው ላይ እንደዚህ ሲጨክን፣ ያውም ሁሉንም በአንዴ እንደዚህ። ለምሳሌ እነዚህን ሰዎች ገደለች፣ ወንድም እና እንግዲህ የወንድም ሚስት ማለት ነው። እነሱ አሁን መጥተው ይበላሉ ማለት ይሄን ንብረት፣ የእነዚህን ሰዎች ንብረት፣ እነዚህን ህይወት አጥፍተው እንግዲህ ዘር ጠፍተዋል። ሲጀመር እናትም ትትረፍ ትትረፍ ግን አልታወቀም፣ ሆስፒታል ውስጥ ነው ያለችው። በአጠቃላይ እንግዲህ ስምንት ሰው ማለት ነው፣ ከእናትየው ጋር ሰባቱ አልቀዋሉ። በጣም ነው የሚያሳዝነው። እስኪያስቡት ዝም ብላችሁ ማለት ለንብረት ተብሎ ተጣላን ተብሎ እኛ ኢትዮጵያን ቆሻሾች ነን። በመቤቴ እንደዚህ አይነት ነገር የምናደርገውን አስቡ። እንግዲህ ላልሆነ ነገር ለትንሽ ጥቃቅም ብለን እንደዚህ አይነት ቆሻሻ ነገር ቆሻሻ ተግባር የምናደርገው ምን ነው? ሁሉ ነገር ልምቤልሳ የሰው ህይወት እኮ ይቀድማል ከማንኛውም በላይ ማለት ነው። ግን ለምንድን ነው እንደዚህ ተጨካከን ነው? በጣም ነው የሚያሳዝነው። የእውነት ቅስም ይሰብራል ከሚባለው በላይ የሚባል ነገር ሰምቻለሁ። ሁለት የአስክሬን ምርመራ ውጤት እንዲደረግ አድርገናል። ከሟቾች ውስጥ የአንድ ልጅ እና የአባት አስክሬን እንዲመረመር አድርገናል። የእሱም ውጤት ያው በመጠባበቅ ላይ ነው የምንገኘው። ጤና ባለሙያዎች ደግሞ የወሰዱት ናሙና ከአስራ አምስት ቀን በኋላ የሚገለጽ ነው ብለው ያው በቀጠሮ ላይ ይገኛል። እነዚህን አጠናክረን መረጃው ይፋ ሆነ ትክክለኛ መረጃ ስናገኝ ያው መረጃ ተለዋውጠን ይፋ ይደረጋል ማለት ነው። እሺ በጣም ነው የማመሰግነው ለመረጃው። እንግዲህ በእውነት ለገጠመው ለደረሰው ነገር ሀዘናችንን እንገልጻለን። እርስም እንግዲህ እንደ አካባቢው የፖሊስ አዛዥ እንደመሆኖት ሀዘኖትንም አጠቃላይ ማለት የሚፈልጉትም ነገር ካለ ድል ስጥ ህዝብ ለህዝብ ውይይት፣ ቤት ለቤት ውይይትም ጭምር ይደረጋል። አሁን የገጠመን ሀዘን እንደ ሀገር አይደለም እንደ ወረዳ፣ እንደ ዞን፣ እንደ ክልል፣ እንደ ሀገር አስደንጋጭ ነው። ሀዘኑ በጣም መሪር ነው። ከብድ ይሆናል። አሁን ያለንበት ሁኔታ በጣም አስደንጋጭ ሁኔታ ላይ ነው ያለ ነው። ያም ሆኖ ግን በስራዎች እየተሰሩ ይገኛሉ። ማህበረሰባችን ማስጠቀቅ ብንፈልገው ብዙ ቸልተኝነት አለበት። የማህበረሰቡ ወጣት፣ የገጠር አካባቢ ማህበረሰብ አሁን የተሰሩ ልቦች ላይ ጥንቃቄ አለማድረግ፣ ጎረቤት ጋር ያለው ግንኙነት ሰላማዊ ነው አይደለም የሚለው ነገር ችግሮች ሲፈጠሩ ባህላዊ መርጫ መንገዶች አሉ። የተለያዩ ነገሮች ቁርሾ እየሆኑ ወደ መጠቃቃት መድረስ የለበትም። አንዳንድ ጥርጣሬዎቻችን አሁን ትንሽ ከዚህ ጋር አያይዘን የምናነሳው ከወንድም ወንድም ከወንድም ጋር ተጣልተው ነበር። ከዛ ፊት የወንድም ወንድማማች ሚስቶች አሁን የልጅ እናት አንደኛ ወንድም የታስረ ወንድም አለ። የሟች ወንድም ከእሱ ጋር ከእሱ ሚስት ባለቤት ጋር ይጣሉ እንደነበረ የሆኑ የሚወጡ መረጃዎች አሉ። ያው እስኪረጋገጥ ይፋ አይደረግም። እንደዚህ አይነት ነገሮች አመላካች ነገሮች አሉ። ይህን ነገር ሲፈጠር ቶሎ ብሎ መቋጨት ያስፈልጋል። ፍጹም ሰላማዊ በሆነ እንቅስቃሴ መንቀሳቀስ ያስፈልገዋል። ማህበረሰቡ እንደዚህ አይነት ነገሮች ሲኖሩ ቶሎ ብሎ ጥቁማ እየተሰጠ መረጃ እየተለዋወጠ ጤና ባለሙያም ጭምር ቦታው ድረስ ተንቀሳቅሶ አስፈላጊ ድጋፍና ክትል የሚያደርግበት ሁኔታ ስላለ በማህበረሰባችን መጎዳት የለበትም። የግጭት መፍቻ መንገዶች ብዙ፣ ከህግ ባሻገር ባህላዊ የግጭት መፍቻ መንገዶች አሉ። በእነዛ ግጭቶቹን እየፈታ መጠቃቃት የሚመስሉ ነገሮች መከሰት የለባቸውም የሚል ነገር፣ ራሱን መጠበቅ እንዳለበት ጥንቃቄ ማድረግ እንዳለበት በዚሁ ማሳሰብ እፈልጋለሁ። በእናንተም በኩል በበለጠ ግንዛቤው ራሱ በጣም እንግዲህ እንደሰማችሁት ነው። ወንድም እና ወንድም ተጣልተዋል። ያው የወንድም ቤተሰቦች ማለት ነው። በአጠቃላይ የሟች ወንድም እሱም ደግሞ አንዱ ታስሮ ነው ያለ። አሁን የተጠርጣሪ የሆነችው እንግዲህ የታሰረው ሚስት ናት። እሷ ናት እንግዲህ የተጠርጣሪ የሆነችው። በዛ ላይ አንድ ላይ ጎረቤትና አንድ አካባቢ እዛው የሚኖሩ ናቸው። አዎ ሰው ሰውን ለማጥቃት ልጆች ትናንሽ ናቸው። ዘመድ መስላ ያው የወንድም ሚስት ናት፣ ገብታ ጭምር አርጋ ምግብ ውስጥ ቀላቅላው ልትወጣ ትችላለች። ብቻ እግዚአብሔር አምላክ እውነቱን ያውጣ። ግን በጣም ከባድ ነው። አቤት ኢትዮጵያን አረመኔ ይኮናል። የእውነት ከሚባለው በላይ እናሳፍራለን። እስማም ለገንዘብ ለንብረት በሆነ ነገር ሰውን ህይወት ለማጥፋት ረረረር ያውም የአንድ ሰው ቢሆን ጥሩ፣ እንዳለ ቤተሰቡን በሙሉ ከህፃን ጀምሮ ያማል። በጣም